ሰላም ወዶችዬ፣ እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛልኝ። አዲስ ጀማሪ ነኝ እንግዲህ ያበረታቱኝ ምላችኋለሁ። ጊዜ ተመልሶ አይመጣም የሚባለው እኔ ምንም አይመስለኝም ነበረ እና ጊዜ ሲያልፍ በጣም ነው የሚቆጫችሁ፣ በጣም ነው የሚያንገበግባችሁ። ወላሄ ምን ብዬ እንደምነግራችሁ አላውቅም እና ራሳችሁን ጠብቁ ወላ ይሄ እኔ እንግዲህ አስር አመት ስሰራ ነገ ተስፋ በማረቅ ነው። ነገ ገሬ ገብቻ አርፍ አርፋለሁኝ። ነገ የራሴ ብር አለ ኖር አለው ነው እና በየሁለት ሁለት ወሩ ነበረ ገንዘብ መልኮ ማለት ነው። እና ለቤተሰብ ብዬ ያልሆንኩት መሥዋዕት የለም። ስንት ትዳር ተጠይቄ እምቢ ብያለሁ። ለምን በቃ ለቤተሰብ መሥዋዕት ማለት ነው። እና የሚቆጨኝ ነገር የለም፣ በማድረጌ ለእነሱ ከዚህ በላይ የሚከፈላቸዋል። ግን እኛ ከዚህ አሁን አስር አመት ሰርቼ አገሬ ስገባ አንድ ሳምንት በጣም በቃ እንክብካቤ አለ፣ ቡና ይፈላል፣ ጎረቤት ይመጣል፣ እንክብካቤው ልዩ ነው። ከሳምንት በኋላ ግን በጣም በቃ ምን ልበላችሁ። እና ከሳምንት በኋላ ምናምን ያው እንግዲህ ምን ለመሥራት አሰብሽ ይላሉ። እንግዲህ የሚመጣም ሰው እንደዛ ነው እና ያለኝን ብር ስጡኝ እና ንግድ ልነግድ አልኩኝ። ለምን ንግድ ትከስሪ፣ ያለሽ መክሰር አለ ብር፣ ነገ ብትከስሪ በምን ደግሞ ተመርተሽ ለውጭ ሀገር? እኔ ውጭ ሀገር አልሄድም። በቃኝ በቃኝ። ለዛ ነው እንደ የመጣሽው ለዛ ነው እንደ የመጣሽው አይሉኝም። አሁን በቃኝ። እኔ በቃ በሀገሬ እየነገርኩ ምንም ይሁን መስራት ፈልጋለሁ አልኩ እና በዛው ጥል መነሳት ጀመረ። አግብቼ የራሴን ሕይወት መኖር ፈልጋለሁ ስል ጥል መነሳት ጀመረ እንጂ ደግሞ ብሩን ልታስባይ ነው እንዴ እያሉ እንደውም ይባስ ብሩንም አልሰጡኝም። ጥል ተነሳ። ውጪ ተባልኩ። የቤት ተከራይቲሽ ኑሪ ተባልኩ። በመንበር ብሬ እንዳለ በነሱ አካውንት ነው ያስገባውት በምኔ ነው ቤት የምከራየው? እና ከዛን ረበሻችን ምናምን አሉ። ከዛን ጎረቤት ሰው መጣ። የጎረቤት ሰው የሚያግዘው ለቤተሰቤ ነው እንጂ ለእኔ አንድ ሰው የሚያግዘኝ አንድ ሰው የለም። አንድ ሰው እና ውጭ አገር እኮ እንዲያደርገው አልኳት እንዲያደርገው አልኳት እና ይላሉ ማለት ነው እና በቃ አለቀስኩኝ ምን አልኩኝ። ወደ ፈት ባለቅሰ ምንም ለነሱ ደንታ አይሰጣቸውም፣ ምንም ደንታ አይሰጣቸውም። እና እህቶቼ እንደኔ አመት ይሄን ያህል አመታት ትቆዩ ለምን? እንዳመቼ ኑሮ ውድ ነው ረዛው ይሻላል። እኛ ራሱ መውጫ ብናገኝ እንወጣ ነበር ይላሉ እያሉ እያሉ ጊዜው ሄደ። አጋጣሚ ሲያመኝ ሀገሬ መግባት ስፈልግ ነው ሴትዮ የሚያስገባችኝ ማለት ነው። እና ይሄን ጉዳየው ማለት ነው ባያማ ይኖሮ እኔ አገር ለመግባትም አልበቃም ነበረ። እና እና ይሄን አመት አትቆዩ። ሁለት አመት ከሰራችሁ አገራችሁ ገብታችሁ ያለውን ነገር እዩ፣ ብራችሁን ምን ላይ እንደደረሰ እዩ እላችኋለሁ። አሁን ያን ጊዜ ቆጨኛል። እኔ በሀያ አመት ነው የሄድኩት። አስር አመት ቆየው እ ከዛን እንደዛ ረብሻ አንድ እግር ሲያቆሙ ማለት ነው አንድ እግር ሲያቆሙ ልብስ ቦታ እንዲህ ከከፈኩ ምንድን ነው መሰሪ። ልክ እንደ ሌባ ነው ያደረጉኝ የገዛ ቤተሰቤ። የ ምንድምነካኪ ይላ ምንድመናኪ ያ እንደምናኪ እንደዛ አደረጉኝ ማለት ነው። እና ብቻ ከባድ ነው። ምግብ ራሱ ከእኛ ጋ አሁን እኛ አረብ ሀገር ጽዳት እያጸዳንም ከዛ ምግብም እንሰራለን አይደል? ሰላጣን ቆርጣለን፣ ምግብ እንሰራለን። ከኛ እጅ ነው የሚበሉ የሚጠጡት። ኢትዮጵያ ግን ብራችን ነው እንጂ ምግብ እራሱ ከኛ ጋር መብላት ይጠየፋሉ። አረብ ሀገር ሰርታ የመጣችው ተብሎ፣ ሽንት ቤት አጣቢ ተብሎ ከኛ ጋር መብላት እንዲህ ላይ ይሰቀንጥጣቸዋል ማለት ነው። ግን ገንዘባችንን ደግሞ በጣም ነው የሚወዱት። እና አረቦች በዚህ በዚህ አመሰግኑ እላችኋለሁ። እና በጣም ከባድ ነው ያው እንግዲህ ቤተሰብ ጋር ለማን እንደምትከሱም ለማን እንደምትናገሩም እንትን ይላችኋል። ግራ ግራ ነው የገባኝ፣ እና በሰዓቱ ማልቀስ ብቻ ነው። ምንም መፍትሄ አላገኘሁም። እና ውጪ ውጪ ሲበዛ የሰው ቤት፣ አዲስ አበባ የሰው ቤት ስሪ ምናምን ተባልኩ እና የሰው ቤት እንደው የውጭ ሰው መጥቶ እንዲህ እና ውኃ ትሸከሚም ጀርካን ውኃ ምናምን አሉኝ ማለት ነው። አስባችኋል ጀሪካን ውሀ ይሄን ያህል ብትሸከም ይሄን ያህል ትሸጫለሽ ሲለኛ ሰውዬ እንዴት እንደተሰማኝ እኔ አረብ ሀገር ሰርቼ ወገቤን ያመኛል በሱን የመጣሁት እንደ ወገብ ስለሚያመኝነች እያ ልሸከም አልኩት እና ምንም ሳልሳደበው ሰላም ቃል ሸኘውት ማለት ነው ከዛ ዞር አልኩኝ እና አለቀስኩኝ በቃ ወደ ሰማይ እያየው ወይኔ ላቤ ወይኔ ጊዜ ግዜ ወይኔ ጓደኞቼ ምክር ያለ መስማቴ። ጓደኞቼ ከኔ ጋር የሚሰሩት ጽዳት ምናምን የሚሰሩት ማለት ነው። አንድ ቤት አራት ሰራተኛ ነን፣ እና እነሱ ባጃጅ ይገዛሉ። ብራቸውን በየሁለት ወሩ አይልኩም፣ አጠራቅመው ነው። አጠራቅመው ልከውም የሆነ ቦታ እንዲደርግላቸው ነው እንጂ ስም ብሎ እኔ ሁም በየሁለት ወር በየአንዳንድ ወር ነው ምልከው እና አረቦቹን አላምንም ነበረ ማለት ነው እና ይሄ ገጠመኝ እላችኋለሁ። እነሷን ጓደኞቼ ያው አገብተው ወልደው እየኖሩ ነው። ማሻአላህ አላህ አሁንም ይባርክላቸው። እና በጣም ከባድ ነው እና እንደዛ አንድ እግር በቃ ያኛው ሰው እየጀርካና ትሸከሚም ዋይ፣ ቀዳሽ ምናምን ሲለኝ በቃ ለአላ ለቀስኩኝ እና ከዛ በፊት የምሰራባቸው ሰዎች ጋር በጣም ተቸገሩ። እኛ እኳ አትግቢ ብለን ይሻላል እንጂ እምቢ ብለሽ ነው የገባሽው። የገቡትም እኮ እየመጡ ነው ምናምን አለች። እነሱ የገቡት ተመልሰው ቢመጡ አረብ ሀገር የሆነ ጥቅም የሆነ ነገር አድርገው ነው እንደኔ ባዶ ሜዳ አይደለም። እና በቃ እርዱኝ አልኩ፣ ገንዘብ ላኩልኝ ተቸገርኩ ስል የሆነ ትንሽ አስር ሺ ብር ላኩልኝ። በሱ ፓስፖርቴን አሳድሼ ፕሮሰስ ከአዲስ አበባ መመላለሻ ምን አርጌ ከእንደገና አሁን የተወሰነ ግማሽ ብር ለደላላ ከፍዬ አረቦች ማለት ነው የምሰራ ሲልኩልኝ በእነሱ ብር ከእንደገና አረብ ሀገር መጣው እና የወር ደሞዜን እራሱ አረቦቹ አስለቅሰው በሶስት ቀን በአራት ቀን አምስት ቀን አሳልፎ አንዳንዴ አስራ አምስት ቀን አሳልፎ ነው የሚሰጡኝ። ግን ገንዘቤን አልበሉም፣ ግን ይሰጣሉ። መስጠቱ ላይ በጣም ከባድ ናቸው፣ ደሞዝ ላይ ማለት ነው። እና እኔ ሳልሰራ ሀገር ቁጭ ብዬ ገንዘብ ላኩልኝ ስል መላካቸው፣ ይሄ ያለ እጅ አለበት፣ የፈጣሪ እጅ አለበት እንጂ በቃ የውስጤንና የለቅሶዬን አይቶ ነው እንግዲህ ማለት ነው። ከዛም በሱ ብር ተመልሼ አሁን ስደት መጣው የው ከእንደገና ሀብዬ እየጀመርኩ ነው እላችኋለሁ። ያን ያሳለፍኩትን ጊዜዬን እንዴት አላክሳለው? መመለስ አልችልም። አስር አመት ያሳለፍኩትን ማልቀስ እንጂ መመለስ አልችልም። አሁን ደግሞ ዱባይ በጣም ይሞቃል። ምግብ ነው የምሰራው። እኔ እንጃ በቃ ምን ላድርግ። እላችኋለሁ እራሳችሁን ጠብቁ፣ ብዙ አመታት ትቆዩ። ነገሩ ሁሉ ነገር ውድ ነው፣ ውድ ነው የሚባለው ውሸት ነው። ውድ ቢሆንም ሁሉም ሰው እየኖረ ነው። ሰው እንደኖረ ትኖራላችሁ። የተወሰነ ገንዘብ ካላችሁ ነግድንችም ምንም የሆነ ነገር ነግዳችሁት። እኔ ያን እንኳን እድል አላገኘውኝም የአንድነች ሽንኩርት ሽጬ ለመኖር ፈልጌ ነበረ። ገባችሁ? እንዴት አድርጌ በቃ ውጭ ሀገር ለመሄድ ስል ወደ አዲስ አበባ ፓስፖርት አውጥቼ ቪዛው ከመጣልኝ በኋላ ከዛ አስር አመት ከሰራሁት ብር አንድ ሺህ ብር ብቻ ነው የሰጡኝ። ታምናላችሁ? አንድ ሺህ ብር ብቻ አንድ ሺህ ብር ሰጡኝ። ሽኝቱ ሽኝት አይምሰላችሁ፣ ፍቅር አይምሰላችሁ። በቃ ምን ብዬ ልንገራችሁ። ወይኔ ምናምን የሌለ ፍቅር በቃ ልክ እንደዛ ሆን። በቃ አሁን እየሰራውኝ ነው። አሁን ወርቅም እየገዛው ነው ለራሴን። ልብስ በፊት እኮ ልብስ እኮ ራሱ አልገዛም። አሁን ልብስም እየገዛውኝ ነው። ራሴን እየሆንኩ ነው። እና ራሳችሁን ጠብቁ በቃ ትዳርም ቢሆን ገብታችሁ ይሁን አይታችሁ አይታችሁ ተመለሱ፣ እንጂ እዚው ቁጭ ብላችሁ ዝም ብላችሁ እየላካችሁ እሱ ምን እንደሚያደርግ ምን ህይወት ላይ እንዳለ አታውቁም። በቤተሰብም ይሁን በምንም ይሁን እና ጊዜው ራሱ አስከፊ ነው። እኛ እኮ ብር የምንልከው አረብ አገር ያለን ልጆች ሞኝ ሆነን ሳይሆን ያሳለፍነውን ህይወት እንዴት እንዳሳደጉን እንዴት ተቸግረው እንዳሳደጉን ጥሩ ፍቅር ሰጥተውን እንዳሳደጉን ያን ስለምናውቅ ነው። እዚህ አረብ አገር መተን ያን ፍቅር በውስጣችን ስላለ ነው ቤተሰቦቻችን ምንድን ግን። ከዚህ ስንገባ ደግሞ ሌላ ህይወት ሆኖ ነው የምታገኙት። እና እህት ወንድሞቼ እራሳችሁን ጠብቁ። ጊዜያችሁ በጣም ነው የሚያቃጥል። ያን ጊዜ አሁን አስር አመት ያልሳለፍኩት ጊዜ ባለ ሰው ምን ብለው ያን ህይወት መመለስ አልችልም። ያን አመቱን ወደፊት ማምጣት አልችልም። እና አላችኋለሁ። በቃ አሁን ደከመኝ። ወላ ላዚም በዩቱብ ስራ ልስራ ብዬ እያሰብኩኝ ነው ሰብስክራይብም አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። እኔ እንግዲህ ወላይ ከዚህ በኋላ ያለኝ ጊዜ በጣም እኔ እንጃ። እና ወይ በቃ በዚህ አረብ ሀገር እኔ እንጃ። እና ሁሉ ነገር ባላጅ ነው። በየእምነታችሁ ድዋይ አድርጉልኝ፣ ጸሎት አድርጎልኝ። እና እንግዲህ የሊፋቴን ዋጋ አስቦልኝ ጥሩ ቦታ አላ እንዲያደርሰኝ በየእምነታችሁ ድዋይ አድርጎልኝ እላችኋለሁ። እኔ ያው ካሳለፍኩት ሕይወት ለእናንተ ትምህርት ይሆናል ብዬ ስላሰብኩኝ ነው። እንደኔ እንዳትቆጩ እንደኔ ብታለክሱ ብታነቡ፣ ማንም የኢትዮጵያ ሰው ለእናንተ የሚረዳ የለም። በተለይ አረብ ሀገር ያለ ነው እናውቃለን፣ የአንዱን ሀዘን ለአንዱ ይገበናል። ግን ኢትዮጵያ ያሉ ሰዎች ሊገባቸው አይችሉም። ለምን አያውቁማ የአረብ ሀገር ኑሮ፣ ተርበን፣ ሙቀት አቃጥሎ፣ እንግልምጫ፣ ድካም፣ ብዙ ነገር አለ እና እስር ቤት ማታሰር አለ መፈታት አለ። እንደ ገዝና ወደ ስራው መመለስ አለ። ያ ሁሉ ህይወት አሳልፈን ነው እና አሁን ያ ለእናንተ ስለነገርኳችሁ እናንተ ትረዱኛላችሁ እና እላችኋለሁ። አረብ ያገር ላለ ነው እንዲህ እንዲህ ችግራችን ብንናገር ለአንዱ አንዱ ትምህርት ይሆነዋል እንጂ ኢትዮጵያ ላለ ሰው ብትናገሩ እንዲህ አንቺ በርገር እየበላሽ ስጋ እየበላሽ እኛ እኮ የመንበሩ ነው መጣይኪን እኛኮ እስኪ የበላን ምናምን ነው የሚሉ በርገር በርገርን በላለን። እንደኛ አረው በርገር ያለ ነው ለልጆቻቸው ነው የሚያበሉ። ለኛ በሉናል። እኔ እኔ በርገር አንዳንድ ቀን ከሆቴል ገዝተው ሲመጡ ካልሆነ እሱንም አንዳንድ ቀን ከሰጡኝ ነው እንጂ በቤት ውስጥ ያለውን እንኳን አይሰጠኝም። ስጋም ከሆነ እነሱ በልተው ከተረፈ ካገኘው ነው እንጂ ይሄ ነገር አይደለም። እና ብቻ ተና አፉ ማለት ነው። ምንም ማድረግ አንችልም። አፉ ማለት ነው፣ ይቀሩ ማለት ነው። እና አበረታቱኝ የት ወንድሞቼ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ለሌሎች ሼር አድርጉ እንዲደርስ፣ እና በዩቱብም ልስራበት። በቃ ደክም ያለው እስኪ አሁን ደግሞ በዩቲዩብ ደግሞ ለስራ የናንተ ብርታት እና እገዛ ያስፈልገኛል። ይሄን ያህል ስለተከታተላችሁም ወሬም ስላበዛው ስላበዛው ይቅርታ አድርጉልኝ። ሰላም ሁኑልኝ።